ሰጁኝም ይኸው በማስረጃ ይዤዋለሁ። ቢላህ ያጠቁ ይላል። በጌታዬ ይሁንብኝ ተናግረሻል። ድገም ያት እንዲላስ አስፈርማታለሁ። ይኸው ጽፌዋለሁ። እያንዳንዱ ነገር ጽፌዋለሁ። ይኸው ይኸው ወገናችን እንይላታል። ወዲያው ደግሞ ወገናችን ይኸው ጽፌዋለሁ። እያንዳንዱ ነገር ጽፌዋለሁ። እስኪ ድገሚው፣ እስኪ ድገሚው። እና አልጠየኩሽም እሱን። ተወጅኛለች ሴው አትወጅኝም። እሱን ነው የጠየኩሽ። ይሄ ማስረጃ ነው። ከዚህ በፊት ወዳ ልስቲ ነበር ይለ ፈገግታ ሱና ነው ፈገግታ ሱና ነው። አብሸር እሱም አሁን ግን እየሰማች ከሆነ ደርባባ መሆንን እኔ መሰክርልሃለሁ። ሲጀመር እኔ ቀብድ እኮ ገና በአንተ ወስጃለው። ቀብድ በአንተ ተቀብዬ ጉልበት አስሚ ምናምን ነው የምሰጠው ካብ ሴት በጣም እድለኛ ናት፣ የምር ምራን በጣም ባህሪው አሪፍ ነው። ማሻላ ወላሂ አላህ በሚያውቀው አይደል ፊት መናገራችን። አይ በቃ እንትን ነው እኛ ደዋ እንዲያደርጉለት ነው ለማበረታታት ነው እንጂ የምር ይለያል። እውነት ነው። እንደዚህ ይላል። በዚህ ነው ያገባሽ ያው በዚህ በዚህ ፈርማለሁ። አይሽ እንደዚህ እንደዚህ ኢምራን ቲክቶክ እንደጀመርኩኝ አካባቢ በቃ አይቼው በቃ በጣም ነው ደስ ያለኝ የነበረው። በቃ ሲያወራ በጣም ነው የሚስበው። እንትኑ ማለት ከጉዳይ ዲያጋ ነው ሲወያይ፣ ለመጀመሪያ ጊዜ ሰማሁት። የለም የለም እኮ ምንም ነገር የለም፣ ወፍ የለም የለም። ያንተ መጽሐፍ ልንገራሃ ልንገራሃ እንግዲህ አስማና ጥያቄያችንን መልሱልን መልሱልን መልሱልን ይላል ተዚላል። አሳፈርኩት። ፈገግታ ሱና ነው፣ ትንሽ ፈገግ በሉ ብዬ ነው ስታችን። ነገር አረሳት ማድለበ እኔ አረሰውም እንዲ እንዲትረሳል ራሱና ቲክቶክ የመጀመሪያ እንደመጣው አካባቢ ከጉዳይ ዲያ ጋር አሁን አላ ሂዳው ፍቆት ከሰለመው ጋር አብራችሁ ስትወያዩ ነው አስታውሳለሁ። በነገራችን ላይ እኔ ክርስቲያን እያለሁ የነበረ ኦዲዮ አትልቀቁ፣ ፕሊስ፣ አታሸማቅቁኝ። ይምራን ነው አሁን አንተ አምጥተህ ይኸው ሰው ላይ እየተጫወተብኝ ነው እየመጣ ማለት ነው። እኔ ሳዳምጠው ራሱ በጣም ስቅቅ የሚለኝ በቃ፣ ያኮ የሞተ ማንነት ነው። ኩራትም መሆን የማይችል ነው፣ የሚያሸማቀቅ ነው፣ የሚያሳቀቅ ነው። ደስታን የሚሰጥ ነገር አይደለም። ለእኔ የሚረብሸኝ ነገር ነው። ተውብቼበታለሁ። በዛ ላይ ደግሞ የተወበታችሁበትን ነገር እንደዚህና የምናየውም ነገር አይደለም፣ አይደል? አንድ ሀራም የሆነ ነገር ከሀራምም በላይ ደግሞ ሽርክ። አስቡት። አላሳዝናችሁም? ይሰማኛል። ለእኔ ከባድ ነው። እንደዛ የነበርኩበትን ህይወት ወደኋላ ማስታወስ አልፈልግም። አሁን ልጋብ እንዲሁም ክርስቲያን ታዳሚዎች ሰላም ብያለሁ። ዛሬ ማቀርብላቸው ነገረ ክርስቶስን ነውና በመሀል አሁን ማለ ግባና እሺ፣ ልቀጥልልን። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት አንተም አመድ አመድ ነበረ፣ ትንሽ እንትን እንትን ያለው አንተ አልቻልክበትም፣ አንተ አልቻልክበትም። እሺ ቀጥል። እሺ እዚህኛው ላይ ልምጣ። ዮሐንስ ወንጌል ምዕራፍ አምስት ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁም ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታለና። ተው ተው

አመድም ከማንጋ ነው ከቢኒጋ ምናምን ሲወያይ ይቺን ነገር ታወጣት ቢኒዬ።